በእርሱ ቁስል እኛ ወጣቶች ስልካችን ላይ ከምናጠፈው ሰዓት መጽሐፍ ቅዱስ ላይ የምናጠፈው ሰዓት ካልበለጠ ክርስቲያኖ ባዶ ኮነኝ። የኔ ጌታ ምንግዳል ከእጅ ላይ አንዳች የለኝ የምሰጥ ለአንተ ክብር የሚመጥን ህይወት የለኝ። ዝማሬን በቸርነት ጌታችን አርብለት የተሰቃየው ስቃይ ለኢሳይያስ ቁልጭ ብሎት አይቶት ነበር። ከዚያ ምን አለ? ቁስሉን አየና በእርሱ ቁስል እኛ ተፈወስን። ክርስቶስ አርብ ዕለት ቆስሎ ነበረ። በነገራችን ላይ ጌታችን ከመሰቀሉ በፊት የተገረፈው ይበልጣል እና በመገረፉ ምክንያት አርብ ዕለት የሚያየው ሰው የሚያየው አጥንትና ስጋ ነበር፣ መስቀል ላይ የሚያየው ከሁሉም በጣም የሚገርማችሁ ጌታችን ተገርፎ ሁለት ጊዜ ልብሱን ገፈውታል። ከተገረፈ በኋላ ሁለቴ ልብሱን ተገፉ። ምን ማለት ነው? ሲገረፍ ሰውነቱ ይቆስላል አይደል? ይቆስላል። በዚያ ቁስል ላይ ልብስ ያለብሱታል። የቆሰለ ሰውነት ላይ ልብስ ሲለበስ ምንድነው የሚሆነው? ይጣበቃል። ከዛ ልብሱን መልሰው ምን ይሉታል? ይገፉታል፣ ድጋሚ ይነጩታል ማለት ነው። ለሁለት ጊዜ ለሶስት ጊዜ የሾህ አክሊል ደፍተውበታል እያንዳንዱን ስቃይ ደግሞ ሚገርማችሁ አይሁድ ማን ነው ሮማውያን ሰው ሲሰቅሉ ምንም ቢሆን ትንሽ ሰባዊነት ስላላቸው መጠጥ ያጠጡታል ሊሰቅሉት ልክ ሊቸነክሩት ሚስማር ሊያስገቡበት ሲሉ ያጠጡታል ወይን ጠጅ ምን እንዳይሆነው እንዳይሰማው ክርስቶስ ጠጅ ሊያጠጡት ሲሉ ተፋው ነው የሚለው ስለኛ የሚቀበለውን መከራ መቀነስ አልፈለግም። እያንዳንዷን ህመም ታሟል። ከራስ ፀጉሩ እስከ ግር ጥፍሩ ህዋሳቱ ሁሉ ስለ ሁላችን ቆስሏል። በእርሱ ቁስል እኛ ተፈወስን። ቁስል እንዴት ነው የሚፈውሰው? የሰው ቁስል ስትነኩ እኮ የዛ ሰው በሽታ ወደ እናንተ ይገባል። የክርስቶስ ቁስል ግን የሚፈውስ ቁስል ነው። በእርሱ ቁስል እኛ ተፈወስን። ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ? መልሱልኝ። ስልክ ነው። ስልክ ላይ እኮ ልንሞት ነው። ሀያ አራት ሰዓት በቃ። ስማርትፎን ከእኛ በለጠ ስማርት ሆነ ስልኩ። እኮ እኛን አደደበን እኮ። እሱ ከእኛ በለጠ። የሚያዘን እሱ ነው። የሚያስብልን እሱ፣ የሚያነብልን እሱ መጽሐፍ ቅዱስ አሁን። ድሮ ቢሆን መጽሐፍ ቅዱስ አላገኝም ውድ ነው ለመግዛት ይባላል። አሁን ስልካችን ላይ አለ። እኛ ሌላ ነገር ስናይ ነው የምንውለው እንጂ አቤት አሁን አንዳንድ የመተግበሪያ አፕሊኬሽኖች ስልካችን ላይ ያሉ የምንጠቀምባቸው መቼ እንደተከፈቱ ይናገራሉ። ላስት ሲን የሚል ሰዓት አለው አይደል? መቼ እንደከፈቱ። መጽሐፍ ቅዱስ ላስት ሲን የሚል ቢኖረው መቼ ነው የተከፈተው? መቼ ነው ገልጠን ያነበብነው? አይተ ነው አናውቅም እኮ እንደው ሳናነበው ልንሞት ነው። ይሄ እኮ መጽሐፍ ለኛ ነው የተጻፈው። መለኮታዊ ደብዳቤ እኮ ነው፣ ላንተ ላንቺ ነው የተጻፈው እግዚአብሔር ቅዱስ እንጦንስ የተባለው አባት በገዳም ሳለ ንጉስ ቆስጠንጢኖስ ደብዳቤ ላከለት። የሮሙ ንጉስ ቆስጠንጢኖስ እግዚአብሔር ያሳያችሁ። ሲልክለት መልእክተኛ በፈረስ እየጋለበ መጣ። መጣና የንጉስ ቆስጠንጢኖስ ደብዳቤ ነው እንካም ብብሎ ለአባ ንጦንስ ሰጠው። አባ ንጦንስ ቃላ ቀና ብሎ አየና አስቀምጠዋልና መጽሐፍ ቅዱስ ማንበቡን ቀጠለ። ከኔ ጋር ናችሁ አሁን ከንጉስ የተላከ ደብዳቤ ቢደርሳችሁ እንዴት ባለ ፍጥነት ነው ምታነቡት? ተንገብግበን ነው አይደል? እሱ ግን ደብዳቤውን ትቶ መጽሐፍ ቅዱስን ማንበብ ቀጠለ። በኋላ ረዱ አገልጋዩ የአባን ጦንስ አገልጋይ ሆነ። እዛ አንድ ዲያቆን አለ፣ ተቁነጠነጠ። ምን ነው ምን ሆንካ? አለው። ኧረ አባ፣ የተላከው ከንጉሥ ነው፣ ከቆስጠንጢኖስ የመጣ ደብዳቤ ነው። መጽሐፉን ትደርስበታል፣ ለባክ ገለጠውና ምን እንዳለ እንስማ፣ ስማ አለው። አይ እኔ ከሌላ ንጉሥ የተላከ ደብዳቤ እያነበብኩ ነው አለ። ከማን የተላከ ደብዳቤ? ከእግዚአብሔር። ከዚህ ደብዳቤ የሚበል ደብዳቤ አለ የለም። ለኛ ተጽፎ ሳናነበው ልንሞት ነው እንዴ? በእውነት እግዚአብሔር ቃሉን የምናነብበት ኃይል ይስጠን። ይገርማል። ቢዚ ነኝ እኔ እኮ መጽሐፍ ቅዱስ ባነብ አልጠላም፣ ግን የሥራ የጸባይ አይመቸኝም ልትሉ ትችላል። የፈለገ ባይመቻችሁ ከጃንደረባ የበለጠ ሥልጣን ግን የላችሁ። ይቅርታ አርጎ ከጃንደረባው በላይ ቢዚ ልትሆኑ አትችሉ። የሀገር ገንዘብ ነው የሚያስተዳድረው፣ ባለሥልጣን ነው፣ ብዙ ጉዳዮች ያሳስቡታል። መጽሐፍ ቅዱስ ከማንበብ ግን አላቆም። ጉዞ ተጉዞ ተሳልሞ አገር አቋርጦ ሲመለስ እናቋለን። እኮኛ መንፈሳዊ ጉዞ ሄደን ስንመለስ ምን እያደረግን ነው የምንመለሰው? እየበላን እየጠጣን አይደል እንዴ? እየበላን እየጠጣን ስንሄድ፣ እየዘመርን እንሄዳለን፤ ስንመለስ ሌላ ነገር አይደል። አንዳንድ ሰው እኮ አንዳንድ ጉዞ ባይሄዱልሽ ይሻላል፣ አይደል? አዎ። ሙሉ መኪናውን እህል ተሸክመን አይደለም እንዴ ጭነን ስንሄድ እየበላን ስንመጣ እየበላን። ደግሞ ስሟ ስንቅ ነው የመቤቴ እንላለን። እንደዚህ ስንቅ ተሸክመ ስሟ ስንቅ ነው ነውር አይደለም እንዴ በሆነ አ በጣም ይገርማቸው። አንዳንዴ ከዚህ ምግብ ጭነው ሰዎች ጉዞ ሄደው በልተው ለነዳያ ላለመስጠት ለበረከት ብለው ይዞት ይመለሳሉ። ይህ ጃንደረባ ግን የሄደው ሊሰግድ ነው። ሲመለስ ምን እያደረገ ነው? እያነ ምን አይነት መንፈሳዊ ሰው? የማያቋርጥ መንፈሳዊ ህይወት ማለት ነው። እግዚአብሔር ለሁላችን ይስጠን። ቃሉን የማይጠግብ ሰው ይገርማል። እንዴ መንገድ ላይ ነው፣ በሰረገላ ነው እየሄደ ያለው። አይመችም እኮ ለማንበብ። በሰረገላ ነው፣ በአውሮፕላን አይደለም ወይ፣ በመኪና አይደለም። ይነቀንቀዋል፣ ፈረስ ነው እየተጋለበ ያለው። እሱ ግን መጽሐፍ ቅዱስ ያነበ ወጣቶች የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት። አንዴ ወደ መዝሙር፣ አንዴ ወደ ዘፈን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣ አለች። ድጋሚ ውሃ እንዳልቀዳ፣ እባክ የአንተን ውሃ ስጠኝ። ክርስቶስ ለሁላችን የእሱን ውሃ ይስጠ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ። እግዚአብሔር የምንሄድባቸው ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የህይወት ውሃ አለ፤ ሁላችን ይስጠን። ማታ ማታ ምን እንደሚጥለን ያውቃል። በጨረቃ ምን እንደሚነሳብን ያውቃል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣ። የሆነ አልተው ያላችሁ አመል የለም ወይ? የቱን ጋኔል ነው የምትነቅሉት በዚህ ጾም ካለ ጾም የማይወጣ ጋኔል አለብን። ከልጅነቱ ጀምሮ የተባለ አለቀን ያለ ያደገብን አመላል ክፉ አመል ስድብ ሊሆን ይችላል፣ ሀሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። እግዚአብሔር ይህንን ጾም አንዳች ክፉ ዓመላችን የሚነቀልበት ያድርግልን። የሰማነውን በልቡናችን ያሳድረ